ቡና ለብዙዎቻችን የቀናችን መጀመሪያ ነው። በቀን እስከ ሶስት ወይም አራት ሲኒ ቡና ሊጠጣ እንደሚችል ይገመታል። በዓለም አቀፍ ደረጃ አሁን ላይ ባለው መረጃ መሰረት ሁለት ነጥብ ሁለት አምስት ቢሊየን ሲኒ ቡና በቀን ይጠጣል። ቡና እሴት ተጨመረበት የሚባለውስ መቼ ነው የሚለውን እንጠይቃለን። እዚህ አጠገቤ እንግዳ አሉ፣ በጋራ እንተዋወቃችኋለን። አመሰግናለሁ፣ በጣም ስለ ጊዜሽ። እንተዋወቅ። እኔ እሴት ባረጋ እባላለሁ። የእሴት ቡና ኤክስፖርት መስራጅነት ስራ አስኪያጅ ነኝ። አንድ ቡና እሴት ተጨመረበት የሚባለው ምንድን ነው? እዚህ ያለው ሂደት እስኪ ንገሪኝ። እሴት ተጨመረበት የሚባለው ምክንያቱም እኛ የምናገኘው ግሪኑን ነው፣ እንደምታዩ ግሪኑን ነው የምናገኘው። እሱን በጥራት አዘጋጅተ ነው ወደ ሮስት ቅድና የታችቷል ማሽን ላይ ሲቆላ ሮስት አድርገህ ነው። ያን ሮስት የተደረገውን ደግሞ በአግባቡ ፓክ አድርገን ኤክስፖርት እናደርጋለን። እንደገና ደግሞ እዚሁ ለሀገር ውስጥም ያለ ነው። እንግዲህ ላብራቶሪ ውስጥ ነው እና ሲኒዎች ይታዩኛል። ጥሬ የተቆላ እንዲሁም የተለያየ ሁኔታ ላይ ያለ ቡና አለ። እስቲ ባለሙያውን ደግሞ እንጋብዝና እዚህ ክፍል ላይ ምን እንደሚሰራ በደንብ ይገረል ወደዚህም ትመጣለን እና ጥቂት ቆይታ እናደርጋለን። እዚህ ክፍል ውስጥ ምንድን ነው የሚደረገው የሚለውን ነገር እየነገርከን ስራችንን ደግሞ እስኪ እንጀምር። በጣም አሪፍ። ያው እዚህ ክፍል ውስጥ እንዳየሽው ቡና ይቀመሳል፣ ደረጃ ይወጣለታል። ከተለያየ አካባቢ ብዙ ቡናዎች ይመጣሉ። ከተለያዩ ገበሬዎች ጋር አብረን እንሰራለን። ኖርማሊ ቡና ሲቀመስ ቤት እንደምንጠጠው አይደለም የሚቀመሰው፣ እስከ 94 እስከ 95 ባለ ቴምፕሬቸር ውሃውን ፍሬሽሊ አሁን እየሞለው ላሳይሽና ይሄ ቡና አሁን የታጠበ ቡና ነው የመጣው ከሲዳማ ክልል አካባቢ ነው። ይህም ቡና ደረጃ ከመውጣት በፊት ፍጨቱን አሸታለው። ቡናው ውሃ ከነካው በኋላ አሮማ እንለዋለን። አሁን እሱ ጋር የምታየው ፍሬግናንስ ነው። በባለሙያ ዘንድ ሁሌ ፕራክቲስ ይፈልጋል። የምላሳችን ደግሞ አያዋሽም። አንቺም ቀምሰሽ ባታቂም ዛሬ ስቀምሽ ልዩነት በደንብ አይደት ፋይት አረጋለች። ይለያል በደንብ ነው ሚለ ሶ እኛም ፎከሳችን ትልቁ ኢንተርናሽናል ማርኬት ላይ በተለይ በሮስተር ፎ ኮምፒት ማድረግ ነው። እዚህ ጋር የምታያቸው የተለያዩ ቡናዎች ደረቅ ቡና አለ፣ የታጠበ ቡና አለ። አሁን እያደረገን ያለ ነው ቡናው ሮስተር አድርጓል፣ ወይ ደግሞ በትልቁ ማሽን ተቆልቷል። ማሸጊያ ውስጥ ከመግባቱ በፊት ኳሊቲ ቼክ የምናደርግበት ነው። ያው ቡናው ከመቀመሱ በፊት ቢያንስ አራት ደቂቃ መቆየት አለበት። ቡናውና ውሃው መዋሃድ አለበት። እንደ እንደ ተሞላ ይቀመስም ሰው ከአራት ደቂቃ በኋላ ቡናውን እናጨጥቷለን። ያ ማለት ቡናው ሲፈጭና ውሃ ሲነካው አንድ አይነት ሽታ፣ አንድ አይነት ጣዕም አለው የሚለውን ኮንሲስተንሲን ወይ ደግሞ ወጥነቱን ቼክ የምናረግበት ነው። አሁን ያው የተወሰነ ኤግዛምፕል ላሳየች፣ ከዛ አንችም ትሞክሪያለች። ኳሊቲውን ቼክ እናደርጋለን። ለምላሳችን በሚመጥን መልኩ ነው፣ እንዳያንስም እንዳይበዛም ዲዛይን የተደረገ ነው። ሁሌ የምናደረገው ሶስቴ ከታች ወደ ላይ እያማሰለን እናሸተዋለን ሶስት የሚሆንበት ሶስቱም አንድ አይነት ቡና ነው ግን ወጥ ነው የሚለውን ነገር ቼክ ማድረግ መቻላለን። ያ ከዚህ ደግሞ ቶታል የተለየ ቡና ነው። በአንድ ቀን አይመጣም፣ ልምድ ይፈልጋል። እናመሰግናለን። እናመሰግናለን። ቆይታችንን ደግሞ ከሴት ጋር እንቀጥላለን። በጣም እናመሰግናለን። እሺ የተቆላው ቡና ከጥሬ ቡና ምን ያህል ተመራጭ ነው? እንደ ሀገር የተለመደው እናቶቻችንም እንደ ባህል ጥሬው ነው ቤታችን የተለመደው። አሁን ላይ ግን እሴት ጨምረን እኛ በራሳችን እሴት ጨምረን ወደ ማርኬቱ ወደ ማርኬቱ ስንገባ ወደ ገበያው ስንገባ የተለያየ ሰዎች የተቆላውን ቡና ወይም እሴት የተጨመረበትን እየመረጠ ነው ያለው። ቡናውን እቅዳልሽ። ቅድም ስናወራ እየነገርሽ ነበረ በተለይ እሴት ጨምሮ ወይ ደግሞ የተቆላ ቡና ስራ ላይ የስራ እድል ፈጠራውን በዛው ልክ ከፍተኛ እንደሆነ እየነገርሽ ነበረ። አዎ በእርግጥ ከገበሬው ጀምሮ ያው ከግሪኑ ፋርም ቱ ካፕ ነው። ከግሪኑ ጀምሮ ከገበሬው ጋር ጀምሮ ያለው ፕሮሰስ ብዙ የሰው ኃይል አለው። እንዲሁም ደግሞ እዚህ ሮስቲንግ መጥቶ ፓኬጂንግ ላይ ሮስቲንግ ራሱ ባለሙያ አለ። ሮስቲንግ ባለሙያዎች አሉ። የጥራት ባለሙያዎች አሉ። እነዚህ ሁሉ አንድ ላይ የስራ እድል ይፈጥራል። እሴት ጨምሮ መስራት። በጣም አመሰግናለሁ፣ እሴት ጥሩ መረጃ ነው የሰጠሽኝ። እኔም በጣም አመሰግናለሁ ስለመጣችሁና ስላያችሁ። እንግዲህ ተመልካቾች ቡና ከእርሻ ጀምሮ እስከ ሲኒ እስኪደርስ ድረስ ምን አይነት ፕሮሰስን ያልፋል በተለይ ደግሞ እሴት መጨመር ምን ማለት ነው የሚለውን ዛሬ በቅዳሜ መልክ ልዩ ገበያ አስመልክተናቸዋል። ቆይታችን ይሄን ይመስል ነበረ። ቅዳሜ መልክ ይቀጥላል። አብራችሁ ቆዩ።